መብራት እስኪመጣ ቆሞ ሲጠብቃት አራዳው መጣና በሻማ ወሰዳት። እንሰማለን ግን አንፈርድም ብለው ነገር ጠፍቶ ነው። ሺ ፋሚሊ አሰላሙ አሌይኩም ወራመቱላ ወበረካቱ ድና የተከበራችሁ የኔ ፋሚሊዎች እንደምን እንደምን አላችሁ። ላይክ በማድረግ ቪዲዮን ይጀምሩ ማለት ና ሩታዬ፣ በአዲስ ነገር መጣለች። አዲስ ምዕራፍ በአዲስ ሰው ማለት ነው። እና እንግዲህ ምንም ማድረግ አንችልም እኛ። እናያለን አይተን ደግሞ አስተያየት እንሰጣለን ማለት ነው። ግን እኔ ብዙም ደስ አላለኝም። ለምን? እኔ ሰላም ሆኖ እንዲመጡ ነው የምፈልገው ማለት ነው። ሌላ ሰው ይዛ ምናምን ምናምን፣ ብቻ በጣም ነው እንትን የሚጨንቀው ማለት ማለት ነው። አላቅም ምን እንደሚያስተምሩ ለህዝቡ ምን እንደሚያስተላልፉ፣ እኔ ምንም ማውቀው ነገር የለም፣ አልገባኝም። የገባችሁ ካላችሁ ኮሜንት ላይ ጻፉልኝ፣ እና ማወራው ነገር ስለጠፋኝ ነው። ቪዲዮን ደግሞ አይተን አስተያየት እንሰጣለን ማለት ነው። ያው ሌላ ነገር ምንም ይኖራል ብዬ አላስብም። አብርሽ ይኖራል ከጎን ማለት ነው። ይሄ ልጅ ደግሞ እኔ የሆነበት አውቀዋለሁ ትላላችሁ እና ማለት ነው ቤተሰብ፣ ቪዲዮን እናያለን። በቃ ሰላም ዋሉልኝ፣ እስከዛ ቸር ዋሉልኝ። ማንም እንዳይቀሩ ታይ ቤት ማለት ነው ላይክ ሰብስክራይብ እያረጋችኋት አበረታቷት ማለት ነው፣ የኔ ምርጦች። ያው እሷም ሰው ይዛ ምትመጣው እናንተን ተማምና ነው። ኢቱ የምትከፍተውም ያው የመዳም ቅመሞች ተማምና ነው ማለት ነው። እና ፋሚሊዎቼ ቪዲዮ እስከ ሚመጣ ድረስ አብረን ያው እናያለን ሲመጣ ማለት ነው። በሉ ሰላም ዋሉልኝ።